ነበር አንቺ መቼ ማለት ነው እኮ እኔ ደብርሽ ላዋራሽ ብዬ ነበር፣ ግን አንቺ ካልኩሽ መቼም ቢሆን በጎ ነገር ይወጣል እ እሺ ምግብ ሰጭኝ። የለም በኋላ ሲሰራ መጣሻለ። እና ስለ ማህሌት ምንድን ነው የመገብሽ ቤት ስትሄጂ ምናምን ማህሌት ወረቀቱን ሰጣን ተመልሳ ሄዳለች ነው ያሉት። እና ይሄንን ለመናገር እኮ እዚህ ድረስ የመጣሽው? አይ ይሄ ብቻ አይደለም፣ ግን መድብ መድብ ልምን

ቤቴ ቻናል ቤተሰቦች እንዴት ናችሁ በእያላችሁ በሰላማችሁ በዘት ተረፍርፍ በሌ ለዚህ ቻናል አልሱን ያሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ እንግዲህ ባለፈው ክፍል ኤፍራታ ወደ ነቡርኪ ቤት እያመራች እያለ ሞገስ ያያታል ኤፍራታ ነው እንዲ ማየት አይኔ ነው ወይስ ምንድን ነው ሲልም እንዲ እየፈራህ ነው እንዲ ሲልም ሞገስን ጠይቆት ነበረ አይ ፍራቴ ከወንድሜ አይበልጥብኝም ሲልም በቃ አሁን ሁለታችን ከምንሄድ እኔ ላናግራት። ሁለተኛው አሳ በእጃችን ውስጥ ገብታለች ሲልም መድብል ተናግሮ ነበረ። ሶስተኛው አሳ ከዚህ በኋላ ይቀረናል እያለ ኤፍራታን ማግኘት ይሄዳል። እናም ኤፍራታ እየተጓዘች ባለችበት ሰዓት ኤፍራታ፣ ኤፍራታ ብሎ የጠራትና ያስቆማታል። ምን ነው እየተከታተልከኝ ነበር እንዴ? ስትለውም አይ እየተከታተልኩሽ አልነበረም አጋጣሚ ሰላየሁሽ ነው የመጣሁት እና አገኘሻት ወይ ማህሌትን ሲላትም፣ አይ አላገኘዋትም። እና የት እየሄድሽ ነው ምናምን ሲላት፣ አይ እዚህ ሰፈር እየተንቀሳቀሱ ነበረ ስለው፣ አግኝተሽው ነበር ዝና ሲላትም፣ አላገኘሁትም ዝም ብላት፣ ዋሽዋሽ አትዋሽኝ አንቺ እና እኔ እኮ እግዚአብሔር ቢፈቅድ እንግዲህ የልጆች እናት ልትሆኚ ትችያለሽ ሲልም፣ ልቧን እንትን ይላታል። እሷም የማግባት እና እንትን የማለት እንትን ስላ ሀሳብ ስላላት ምክንያቱም ባባለ ማህሌትን አግብቼ ልጅ መውለድ ይፈልጋለሁ፣ ባል መግባት ይፈልጋለሁ እያለች ስታጫወታ እና ስታወራት ነበረ። ኤፍራታ ደግሞ የገንዘብ ገንዘብ በጣም ነው የምትወደው። በጣም እህት እህት ወንድሞቿን አሳልፋ የምትሰጠው ማህሌትን እስከዛ ድረስ እዚህ ወጥመድ ውስጥ ስትገባ ምንትን ያለቻት ብር በጣም ስለምትወድ ነው ኤፍራታ ማለት ነው። ለብር ብላ ምንም ነገር ታደርጋለች ወደኋላ ኤፍራታ ፈራለሁ፣ ዝናን እፈራዋለሁ ስትለም፣ አይ አትፍሪ፣ የቆንጆ ገና ብዙ ነገር አብረን የምናደርጋቸው ነገሮች አሉ፣ ምን ያስፈራሻል? ብሎም እንዳትፈራ ያስጠነቅቃታል። ማህሌትን ለመያዝ ስለሆነ አላሙ አትፍሪ። ማህሌት ያለችበትን ታውቃለህ እንዴ? ስትለው እንዴ፣ እንዴ ታውቃለሁ፣ ዝናን የምንጠቀምበት እኮ ማህሌትን ለማግኘት ነው ሲልም እንትን ይላታል። እሺ በቃ ብላም ዝናን የሆነ ካፌ ማህሌትን እንዳየሽ አድርገሽ ትቀጥሪውና ታዘገይባለሽ፣ ወይም የሚጠጣበት ምግብ ላይ ያንን ነገር ታፈሽበታለሽ ሲላትም እኔ አልፈልግም ዝናም በጣም ፈርዋለ ስትልም፣ አይ አትፍሬ እኔ አለውልሽ ሲሆን ደግሞ ገና አብረን ብዙ ልጆች ወደፊት እንወልዳለን ሲልም እንትን ብሏታ፣ እሷም ተስማምታለች በዛ ከዛም በኋላ እሺ ብላ ዝናን ለማያዝ አብራ እንደምታግዛቸው እና እንትን እንደምትል ትስማማለች። ተስማምታ ትሄዳለች። በቃ ተሰክቶልናል እሱም ብሎ ለሞገስ ይነግራው ሞገስም ለሉላ ደውሎ ምትበይ ምግብ አለች ወይ ገና እያናገራት ነበረ ምናምን ብሎ ስላለው ነገር ይነግራታል። ማህሌትም ስልክ አስደውይኝ ብላ ቅድስትን ስልክ ትደውልላታለች። ስትደውላት አሁን በአሁኑ ሰዓት አንችን ላወራሽ አልፈልግም፣ እቅዴን ወይም ደግሞ አሁን ላይ ያንችን እንትን ሰምቼ መጸጸት አልፈልግም። ስለዚህ አሁን አንችን ማወራበት ጊዜ የለኝም ብሎ ማህሌትን መውራት እንደማይፈልግ ይነግራታል። ቅድስት መንግሪ ሰምተሻል፣ ምን ላደርግሽ አልችልም፣ ስትለ መንግሪ ካስደወልቻት በኋላ ምንም እንደማታግዛት እና እንደማትረዳት ትነግራታለች። ሁላችሁም ተሰብስባችሁ ገደል ግቦተራለች። ማህሌትም ማህሌት በነገራችን እንደዚህ ብናታስራ እንኳን አሁንም ድረስ ለመቀየር እንትን የላትም። በነገራችን ላይ እንግዲህ አብጊል አንድ ዋንድ የዳጣን እንትን ማለት ነው፣ እንዳደረገችው አድርጋ ተናገረች። ናታን ክላስ እየገባች ታስቸግረዋለች። ፍቅረኛዋን እዚህ ድረስ እያመጣች ውሃን ታበላሻታለች። ምን ያላለችው ነገር አለ? ብዙ ነገር ነው ያለችው። እናም እንግዲህ አባትዬው አውቃለሁ አውድር እየናት እያለም እንግዲህ እየተቀበላት ነበረ። ወርቁንም ስትል እንግዲህ ሳጨርስ አፋን ይዛ ቀርታለች። ወርቁን የሰረቀች እሷ ናት ልትል ነበር። እነሱ እውነትን እያወቁ ዝም ስላሏት እንግዲህ እሷ ግን ማስ መሰሏን ቀጥላለች። አብየል ማለት ነው። ዳጣ በቃ ውጭ ብሎም አብየልን ያስቀራትና ዳጣም ወደ ውጭ ትወጣና ታለቅሳለች። ውሃም እንግዲህ ደረጃ ላይ ስታገኛት እያጽናናቻት ነበር። አባዬ ኮከፎ አይደለም፣ አሁን መጥቶ ያጽናናሻል እያለቻት ነበረ። አብጌል ነይ ቁጭ በይ ሲላትም ቁጭ አለለም። እዚህ ይሻለኛል እያለች ነበርና ዳጣስ ምን አደረገች ሌላ ምን አደረገች ሲላትም? በቃ የነገርኩ ነው ምን ያክል ባለጌ እንደሆነች ሲላትም፣ ያጠፋሽ አንቺ ነሽ። ዳጣ ምንም አይነት ስህተት አልሰራችም አላጠፋችም። እህ ብዬ ስለሰማሁሽ እውነት የማምንሽ ነው እንደሚመስልሽ፣ ወርቁን የወሰድሽ ጊዜ ምን ነበር ያልኩሽ ሲላትም፣ ቁንስት ወስጭ ምን ነበር ያልኩሽ ሲላትም? አይ አላስታውስም ለዚህ ስራሽ በቀበቶ ነበር ማለት ሲልም ምን አደረግ ሲላትም ዝም በይ በዚህ እድመሽ መገረፍ ነበረብሽ ወይ እች ልጅ ምንሽን ቀማች ምን አደረገች ሲላትም እሷን አመንክ እች ልጅ አመንክ ስትለውም ከዚህ በኋላ አንድ ነገር ተዋሽኝና ልሳሽ ነው መዘገው ሲለም ይቆጣታል ምን አደረገች በጣም ነው ተናደደባት ሁለታችሁ እኔን የማኖራችሁ ምንድነው የተቸገራችሁት ምን ሳደረገች ምንሽን ነው ሲቀማች? ሰላም እንግዲህ ድርቅ ብላ ቀርታለች። ወርቁንም ጭምርት ወሰደች አልሽኮ። ይሄ ውሸታምነትሽን ያስታውቃል። ወርቁንም ወሰደች አላልሽም? ሰላም እንግዲህ እንትን ይላታል። ከዛም በኋላ ይቅርታ ትላለች። ሰው ማንን አይተሽ ነው ግን ማንከፉ ሲሰራ አይተሽ ነው ክፉ የሆንሽው? እሷ እንደ እህት ስታይሽ፣ አንቺ እንደ እህት መሆን ያቃተሽ ምንድነው? ምንሽ ነው የተነካው? ለምን ክፉ ሰርቶ ማን ተጠቀመ ሲላትም አባዬ ይቅርታ ብላለች። እናም መክሮ እዚች ላይ እዚች ልጅ ላይ ድጋሚ አንድ ስህተት እንዳትፈጥር ያስጠነቅቃትና ይለያያሉ። እናም ሲታይ ፊቷ ላይ ሲታይ ግን የጸጸት ምልክትም የለባትም። ሳታመን ስለ ቀረች ራሱ እራሷ ተናዳለች። ዳጣ ግን በጣም ነው ልቦ የተሰበረው ውሀም ዳጣ ስታረጋጋት ነበር እና አብረው ቁጭ ብሎ ሳለ አባታቸው ይመጣል። እናም ዳጣ የሆነ ቦታ ደርሰን እንምጣ ሲላትም አይ አትሄጂ፣ አባዬ ምን ሊመታሽ ነው ስላት፣ አይ መሄድ አለብኝ አባት ቢመታም ቢቆጣም ሁሌም ትክክል ነው ስትልም መልሳላት አለች። ዳጣ ወጌልንም ልታረጋጋት ስትሄድም ነገ አያምሽም ዛሬ ብትገረት ስትላት፣ አልተገረፋ አሁን ዞር በይልኝ ውጭሌ ብቻ የመሆን እፈልጋለሁ ስትለፍ፣ ትቆጣታለች። የሆነ ቦታ ወስዶ እንግዲህ ምስታለቅች ነበረች ሲያት አላለቀስኩም ትላለች። ለምን አለቀስ ሲላትም ስላላመንከኝ ነው ስትለው ሀይ አምኜሻለሁ። ብታጠፊም ደግሞ ከቤት መውጣትሽ ነው እኔ ሳትጠብቂ ከቤት መውጣትሽ ነው ሲላትም ክምረህ ነው አባዬ እያለችም ትላለች። አብቂ ላሁን ምን እንደሆነች አለቅም አሁን ጊዜ ግን በጣም ተቀይራለች። ሲላትም እኔ ማቀሳሰር አልፈልግም ስትለውም፣ ሀይ ማቀሳሰር አይደለም እንድታግዢ ነው የምፈልግ። አብይ ሊሞዳት ልጄ ናት እንድትስተካከል ነው የምፈልግ። ስለዚህ እሷን ማስተካከል አለብን ሲላትም፣ እሺ በቃ ብላ በሀሳቡ ትስማማለች። ሁለታችሁም ልጆቼ ናችሁ፣ እንድትስተካከሉ ስለምፈልግ ምለፎውስ ለእናንተ ነው። ስለዚህ መጣላትም የለባችሁም፣ የሚነገርም ካለ ደግሞ እነግርሃለሁ ስትልም በአባቷ ሀሳብ ተስማምታ ልታጣ እና እዚህ በኋላ እንግዲህ ከፋይ ተብሎ የአባት ቤት ተትቶ ሀይወጣም ሲልም ይነግራታል። እኔ እስካለው ድረስ አንቺ ምንም ነገር አትሆኒም ሲልም ጀምሮ ይነግራታል ማለት ነው። ውሀና ጓደኛዋ እንግዲህ እየተጫወቱ ያል ትምህርት ቤት ባይኖር የት ነበር ምንሆነ ስትላትም ቤት ነዋ ወይም ደግሞ አግብተ መኖር ነዋ ስትላትም፣ ባለም ይገባው እኮ ትልቅ ሲኮነ ስትላትም ለዳጣ ወይ ለናታና ወንስልክ ደው ይላቸው እዛ ውጭ ከዛም በኋላ አርጎ ገብዙ ልትያቸው ነው ወይ ስትላትም አይ አምብዬው ብር ያልቅባቸዋል ስትልም ውሃ አምቢ ትላለች። ሰላምዬም እንኳን ደስ አለሽ ዳጣ ይተላታለች። ለምኑ ስትላትም ትላተም አብዬ ልጋር ስትጣረቅሽ ነው ስትላትም እኔ እኮ አልተጠላዋትም እሷ እኮ ናት ስትላትም እሷ እኮ ናት ስትላትም እንግዲህ እናም ማበጠሪያ ወስደሽ የታደረግሽ ስትላትም የዛን ጊዜ እኮ አበጥሪ አብጌ ላበጥርበት ስትል ሰጠዋት አለቻት። የኔም አበጥሪያ እንድታደርገው ስትልም ጠይቀቻት። እኔም አንድ ጊዜ እንኳን ሳላበጥርበት ወሰደችው ስትልም ትጠይቀታል። ለምን ለምፈልገው ነው ስትላትም እኔ አላቅም ለምፈልገው እንደሆነ አላቅም ግን ሰጥቻት አለው ትራታለች። እኔ ለአንድ ሰጥችሻንቻታለሁ ተሰጭብኛለች እንደ ስትላትም አይ ተቀብዬ እሰጥሻለሁ አለቻት። የኔ መሆን ብታቅ ኖሮ እኮ ጭራሽ አትቀበልሽም የነበረ አለቻት። ከዚህ በኋላ ታጠቢ ብትልሽም ሰው በውሃ ብቻ አይጠራም ብለሽ በያት እና ማበጠሬን ተቀብልሽ አምጪልኝ ብላም እንትን ትላታለች። ማበጠሬን ስለወሰድሽ ብንስ ትላትም ባለፈው ጠጉርሽ ልትቆርጥ አስባ ነበር፣ አሁን ደግሞ ማበጠረሽን ወሰደችው። ግን አሁን አባዬ እንደዚህ ብሏታም ብለሽ እንዳትዘናጊ ብላም ትነግራታለች። ለልጅነት የግን ነግርሻለሁ ብለሽኝ አልነበረ ንገረኝ ዛሬ ግን አለቅሽም ስትላት እንግዲህ በጣም የሚነገር የለኝም ብላ ሰላሙን እምቢ ትላታለች። የልግሳንች ንገረኝ እስቲ ስትላትም አንቺ ካልነገርሽ አልነግርሽም ትላታለች። እና ግን ሰላም የተቆጥሽ ታውቂያለሽ እንዴ ስትላትም የምትቆጫት መሰለኝ ትላታለች። ምን መሆን ነበር ግን የምትፈልግ በልጅነት ስትላት አድጌ ተምሬ ልጅ ወልጄ አግብቼ ልጅ ወልጄ መኖር ነበር መፈለገው ትላታለች። ማማሩ ባይደርስም እኮ አሁን አግብተሽ መውለድ ትችያለሽ ስትላትም ኖ ብለሽ ነው ዳጣይ ብላም ተንትላታለች ውጭ እና ግቢ በቃ ከዝ ቤት እንደሆነ ሌላ ሰራተኛ ይመጣል ትላታለች ሰላምዬ አሁን በእኔ ላይ ሙድ ማያች ነው ወይ ከዝ ቤት አልወጣም ስትልም ሰላምዬ ትነግራታለች እትዬም ትመጣና የሚበላ ነገር ላምጣለች ስትላትም አይ የሚበላ ነገር ይቆየኝ ቅርብ ስትላት እሺ ሻይ ላምጣ ልትላት እሺ ይሁን ሻዩ ብላም ትንትላታለች ዳጣ እንዴት ነሽ ስትል ትጠይቀታለች። ሲሳይ ግን ይደውላል። ሲደውል ሰምቻለሁ አቅም ስትላትም፣ አይ ብላ እንግዲህ፣ አይ ደውላ ያቅም እኳ አይደውልኝ ሚስቱ እንዳሰማ መሰለኝ ብላም እንግዲህ ዳጣ ዝም ትላታል። እትዬ እኔ ምልሽ፣ እትዬ አንቺ ሲሳይ ሚስት ብትሆኚ ምን ነበር የምታደርጊው ትላታለች። ማለትማ ብላ እንግዲህ ደረጀ እኔን ከሌላ ሴት ቢወልደ ምን ነበር የምታደርግ ብላ ትነግራታለች። በዛ ኔቱ ትላለች። ደረጀም ልጆች ና እንግዲህ ትምህርታችሁ ላይ አተኩሩ ሲል የሚጠይቃቸዋል። ትምህርታችሁ ላይ አተኩሩ አላልኋቸውም እዚህ ምን ትሰራላችሁ ሲላቸውም ከትምህርት ቤት ላይ ወራሪ ቆይተን አሁን እዚህ መጠን ተቀመጥ ነው ይሉታል። እናም እናንተ ጦጣ ነው የምትመስሉት፣ ነው ጅንጆሮ ነው የምትመስሉት ሲላቸውም ጅንጆሮ ምንድነው የሚመስል ሲላ የወንዳችሁ ነው ውሃ ይላታል። ምጥን ሲላት ምጥንስ ምን ከአንቺ ትሻላለች የሆነ እኮ ሲልም ይጠይቃታል። እና መኪና መንዳት እንደለማመጃቸው ይጠይቁታል። ማለት ሀይ ትምህርታች ላይ አተኩሮ አሁን እንደዚህ እንትናቸው ባይሉ በሳ ላይ እያለም እንግዲህ ልጆችን ሲመክራቸው መኪና ለመንዳት ደግሞ የመኪና መንጃ ፈቃድ ያስፈልጋል ሲልም ስትልም ምጥን ትጠይቃለች። አየሽ እንደዚህ ያስፈልጋል ስሜያት ሲልን በቃ ሁነ ወደ ቤት እንሂድ፣ ወሬ አታብዝ ሲልም ጠይቃቸዋል። ያደርገው ሲላታለች። አያደርገውም፣ እኔ በክብሬ አልደራደርም። ባሌን አምነዋለሁ፣ አከብረዋለሁ በኔ በኔ ላይ ሌላ ሴት ቢሄድ ቢሂድ በፍጹም ልቀበለው አልችልም ስትልም ትናደዳለች። ለምንድነው ነው የማትቀበዩ ለምንድነው? ለምን ደግሞ የማትቀበዩ ስትላትም፣ ምን እያስብሽ ነው ስትልም ጠይቃታለች ምን እያሰቡ ሽንታለም እንዲሁ ቢያደርገው ስትላትም እኔ በክብሬ አልደራደርም ስለሚያከብረ ስለማከብረው ነገሩ ሁሉ ያልቃል፣ ስትል እንግዲህ ካደረገውም እፋት ታለስታል። ምንድ ነው እምትዳሩ ስትላትም አዎ እኔ ማርታ በክብሬ አልደራደርም ስትልም ትላታለች። በአጋጣሚ ሆኖ የሚፈጠር ነገር የለም ብላም እንግዲህ ትላታለች። እናም ትዬ ግን ከባድ ሰውነሽ ትላታለች። አንቺም እንግዲህ ብላ ምለሷ ምክር ታግዛታለች። ልጅ ብሎ እኮ አውቆ እንዳልሰማ የሚያልፉት ነገር አለ ትል። አንቺ ልጅ ግን ሳትማሪ ጎበዝ ልጅ ነሽ ስትል እንትን ትላታለች ማለት ነው። አንዳንዶች ለልጃቸው ብሎ የሚጎዱ ነገሮች ሰዎች አሉ። እኔ ግን በፍጹም እንደዛ አይደለሁም እያለች ትላለች። ቀጣማ እንግዲህ የው ተረት አስመስላ ነግራታለች። የሙሀን ይዛት ወደ ቤት ይመጣልና ሰላም